የጸሎት ሰዓታት ስንት ናቸው? በፍትሐ ነገሥት እንድንጸልይባቸው የታዘዙልን የጸሎት ሰዓታት ስንት ናቸው? አዎ የጸሎት ሰዓታት ሰባት ናቸው። አደራ ይህን ቪዲዮ የምትችሉ ብዙ ጊዜ የማትችሉ ደግሞ ቢያንስ ቢያንስ ሦስት ሦስት ጊዜ ኮፒሊንክ አድርጉልኝ ለሁሉም ሰው ይዳረሳል። አንደኛ ጸሎተ ነግህ ወይም ደግሞ ሲነጋ ጠዋት አስራ አንድ ሰዓት ጸሎት። በዚህ ሰዓት ለምን እንድንጸልይ ታዘዝን ያልን እንደሆነ አንደኛ ጨለማውን ገፎ ብርሃንን ስለገለጸልን፣ አባታችን አዳም የተፈጠረበት፣ ጌታችን ወደ ቤተ መቅደስ የገባበት